አያገባውም አያገባኝም። ካለ አያገባኝም ነው። ስለዚህ ራስን ይቻል። ሂዱና ኤርሚያስን ተዋጉት። ሂዱና ወንድ ከሆናችሁ ኤርሚያስን ግጠሙት። ከዲያቆን እስከ ሊቀጳጳስ ማንንም ሰው አቅም አለኝ የሚል ሰው ካለ እናንተ ኦርቶዶክሳውያን በድርሳናትና ገድላትን የምታምኑ ከሆነ ልብ ካላችሁ ኑ ብለዋቸዋል። ሂድ ፊቱ ፊቱን በጭንብል የሸፈነው ቢላዲዮስ ብትል በነጠላ በነጠላም የሸፈነው ዮሐድ ብትል ማማዬ ብትል በቃ

ድህነት አናቱ ላይ ሲወጣ እኮ የማርያም ፎቶ ይዞ ሄዶ እስር ቤት ካልገባው ያለ ሰውዬ ነው። አዳስገባ ሲሉት የፕሮቴስታንት ሴት ቤት ሰብሮ ገብቶ የታሰረ ሰው ነው። አስራ ስምንት ቀን ቢታሰር ሶስት ጊዜ ደብዳቤ ጻፍ። የእስር ቤቱ ሽታ ከባድ ይ ፍቅር፣ የእስር ቤት ብረት ላይ የእስር ቤት ፎቶ ይዞ ፍቅር፣ እኔ ለቅድስት ድንግል ማርያም እስር ቤት የገባው ሰው ነኝ። ሁለቴ ቢገረፍ ደግሞ ሰው ማረሚያ ቤት ተቀምጦ እንደዛ ሰው አስራ ስምንት ቀን ማረሚያ ቤት ተቀመጥከው ብሎ ያላዘነ ሰው ሁለቴ ቢገረፍ ሳምበውን ይጠፋል። እንደዚህ ናቸው። በቀን ሱ ለኦርቶዶክስ ዋጋን ከፍለን እንሞታለን። ነካ ስታደርጋቸው የየ እናት የቀሚሰለና ቀፍ እንባቸው ማቆም የለውም። ከዛ በዛች ዝም እንዲሉ ደግሞ ያቃሉ ገባ። አፋቸውን ዝም የሚሉት ወይ በጠላ ወይ በአነባበረው ነው። አፋቸው ውስጥ እህል ጣል ኪሳቸው ላይ ገንዘብ ጣል ስታደርግላቸው ደግሞ ኦርቶዶክስ ትለምለሙ። ኦርቶዶክስ መልስ አላት ኦርቶዶክስ ብጽጥናት ይለዋል። አፋቸውን ኬሳቸውን ባዶ ሲሆን እየዞሩ ነው የሚያለቅሱት። ሳይኮሎጃቸው ሊገባችሁ ይገባል። ኦርቶዶክስ ሚዲያ ላይ አጀንዳ እንደ ተጠቂ ሆኖ አጀንዳ ከፈጠሩ አፋቸውን ኬሳቸውን ባዶ ነው ማለት ነው። አሁን ሰሞኑን አጀንዳ ጠፍቷል። ገባክ? ሁሉም ነገር ቦታ ቦታውን ይዘዋል። ፕሮቴስታንትና ሙስሊሞች በየራሳቸው መንገድ አስተምሯቸውን በደንብ እየገለጹ ነው። ሸክም የከበዳቸው ኦርቶዶክስ ክርስቲያኖች ግን አንድ የጴንጤ ቀሚስ አንድ ሙስሊም ቀሚስ ይዞ ማልቀስ ልማዳቸው ስለሆነ፣ ጴንጦች ቀሚሳችንን ልቀቁ። በገድል ዙሪያ መነጻጸር አለብን። ለምን ለረጅም ጊዜ በሙስሊሞች ተደብቀው ፕሮቴስታንቶችና ኦርቶዶክሶች ሙስሊም ላይ ነበረ የሚሰሩት፣ ገብተዋል። በፎይ ምክንያት ማለት ነው። አይ ተሸውደው ነው ፕሮቴስታንቶች፣ የዛን ተሸውደው ነው። አሁን ፕሮቴስታንቶች ሁሉም ነገር ሲስተካከል ትኩረታቸውን ወደ ኦርቶዶክሶችም ሲያደርጉ መደበቂያ ቦታ ፈለጉ። መልሰው እንደተጠቂ ያለቅሳሉ። በማህበራዊ ሚዲያ ታሪክ ከወጥ ቤት ሽንት ቤት ያላቸው ታሪክ ኦርቶዶክስ ክርስቲያኖች ናቸው። ከወጥ ቤት ሽንት ቤት አንድ ቀን ወንጌል ሳያስተምሩ አንድ ቀን ለቤተ ክርስቲያን ለገዛ ልጆቻቸው እንኳን ትክክለኛ አስተምሮ ሳያስተምሩ አንዱ ሌላ ያኛው ሌላ ያኛው ሌላ እንዳለ 2018 ገብተናል። ሶስት ተጠቂዎች ናቸው። ሙስሊም ምን አገባው? አዎ በእናንተ ችግር ሙስሊም ምን አገባው? ምን አገባው ሙስሊም? እየጠየቁ ያሉት ፕሮቴስታንቶች ናቸው እየጠየቁ ያሉት ስለ ስለ ስለ ተክልዬ ቅዘን ነው ሙስሊም ምን አገባው እየተባልክ ነው። አያገባኝም ማለት ምን አገባው? ስለ ክርስቶስ ሰምራ ምን አገባው? ስለ ድርሳን ኡራይል እንዴ ምን አገባው? ስለ ስንክሳር ሙስሊም ምን አገባው? እናንተ መልሱት። ትናንት ፕሮቴስታንቶች ተሻውደው እፎ የሚባል ሰው ፖለቲካ ሲሰራ ድራማ ሲሰራ፣ አይ ሁላችንም ክርስቶስ አይደለም የምናመልከው መሰረታችን ክርስቶስ ነው ብለው ከእናንተ ጋር ቆመው ነበረ። አሁን ግን ሙስሊም ነቄ ነው አያገባውም፣ አያገባውም። ምን አገባው? አያገፋኝም አለኩ ራስንቻል እንዳለ ራስን ጠጣው ከፈለግ፣ አያገባውም ስለ ክርስቶስ ሰምር አያገባውም። ራስ እንቻል በአንድ እግሩ ቆመ በአናቱ ተዘቅዝቆ ሰባት ዓመት ጸለየ። እንትና ምናምን ምን አገባውም፣ ሙስሊም አያገባኝም ብለዋል። በቃ በኦርቶዶክሳውያን ትሰማላችሁ፣ አያገባንም ማለት ነው። በቃ አያገባውም፣ ሙስሊም አያገባውም፣ አያገባኝም ካለ አያገባኝም ነው። ስለዚህ ራስን ይቻል፣ ሂዱና ኤርሚያስን ተዋጉት፣ ሂዱና ወንድ ከሆናችሁ ኤርሚያስን ግጠሙት። ከዲያቆን እስከ ሊቀጳጳስ ማንንም ሰው አቅም አለኝ የሚል ሰው ካለ እናንተ ኦርቶዶክሳውያን በድርሳናትና ገድላትን የምታምኑ ከሆነ ልብ ካላችሁ ኑ ብለዋቸዋል። ሂድ ሂዱ ሂድ። ሙስሊም አድነኝ ዋቃ አድነኝ የሚባል ነገር የለም። ሂድና የሚያድነህ የለም። የሚያድነህ እውቀትህን ነው፣ የሚያድነህ እውነት ነው። እውነት ካለህ ሂድና ግጠመው። ሰውዬው እየጠበቀ ነው። እያንዳንዱ ስም እየጠራ ጥሪ እያቀረበ ነው ሰውየው። ሂዱና ግጠመዋቸው። በቃ ሙስሊም አያገባው፣ ምን አገባው፣ ምን አገባው? ቀዘን የጠጣው ራስህ ነህ፣ ሽንት የጠጣው ራስህ ነህ። ሙሙኔ ሳምከው ራስህ፣ ሴቶች ከንፈር ለከንፈር ያሳሳምከው ራስህ ሂድ ሂድና ግጠም ክርስቶስን በከንፈር ያሳሳምከው አንተ ራስህ ነህ። ፌንት ያስረቀልከው አንተ ራስህ ነህ። ሂድና አሁን መልስ መልስ። ካላቸው ኦርቶዶክሳውያን ሂዱና መልሱ። ስለ ድርሳናትና ስለ ገድላት ሂዱና መልሱ። ሂዱ ግጠሙ። ሂድ እየተባልክ ነው። ሂድ ልብ ካለ ሂድና መልስ። ገድለ ሰዶማውያን እየተነበበ ነው። ሂድና መልስ። በተአምራ የምታምን ከሆነ ሂድና ግጠም። ተአምር ነው አይደል? ሂድና ግጠም መልስ። እዚህ ጋር የሚያዳምጥ ሰው የለም። አላህ ስንት አካል አለው? ነብዩ መሐመድ ሀሰተኛ ነብይ ነው? ምን የሚሰማህ ሰው የለም። የለም፣ ሰዓቱ አይደለም። አሁን ስለ ኦርቶዶክስነት ነው እየተወራ ያለው። ማንንም የማያዳምጣችሁ ስለፈለግ ስለፈለግከው አዲስ አጀንዳ ተሸክመ ብትመጣ የሚሰማህ የለም። ሂድና ኦርቶዶክስን አድናት፣ እየተዋረደች ነው ኦርቶዶክስን እየወረደች ነው፣ እየዘቀጠች ነው፣ እየተገረፈች ነው። ሂድና አድናት አለቅ ሂድና የጠጣውን ቅዘን እንዴት እንደጣፈጠ ሂድና ተናገር። አዎ ሂድና ሴቶች ተሳስመው እንዴት ልጅ እንደተረገዘ እንዴት እንዴት በጉሮሮ ወደ ማሕፀን እንደሚገባ ምራቅ ሂድና አስረዳ። ሂድ ሂዱና ንገሩ። ይውሃድ ፎቶውን ይወጣሉ። ይውሃድ እንደዚህ ነው። ሊገድ ማን ይገድለዋል? ለምንድን ነው የሚገድለው? ይታወቃል እኮ ማንንም ሰው ያውቀዋል። በየቲክታኩ አለ እኮ ከእነ አኬ ጋር እኮ ቪዲዮ እኮ አለ እኮ ከእነ ልደተኪስ እኮ አለ እኮ ማንንም ሰው ያውቀዋል? በዩቲብ እኮ አለ እኮ። ይሄ ሰው ሲጀመር፣ ይሄ ሰው ማን ይመታዋል? ደንግጦ ደንብሮ ይጠፋል እንዴ። ይሄ ፈረስ ፊት ሂዱና አሁን መልሱ። በቃ ልብ ካላችሁ ኦርቶዶክሳውያን፣ ሂዱና መልስ። ሂድ ነው መባል ያለበት ማንንም፣ እንዲሁም ኦርቶዶክስ ሲመጣ ሂድ ነው የምትሉት። ሂድና ኤርሚያስ ጋር ሂድ መልስ። እና ኤርሚያስ ጋር እየጠበቁ ነው። ሂዱና መልሱ። ቀሲስ ዲበ ኩሉ አባ ምናምን እንቁሬ ልደተኪስ አባ ጥንዚዛ ዲያቆን ጥንዚዛ ሂዱና መልሱ። ሁላችሁንም እነ ፈንገሶ እነ ደንደሶ ሂዱና መልሱ። ሂዱ ቀጥ የእኔ ምን እንደተመቸኝ ታውቃለህ? ሙስሊሞቹ ማለት ነው ኦርቶዶክሶቹን ሲያገረጧቸው ምን አገባን ኤርሚያ አወራ አላወራሉ ፎቶ አላችሁ የላችሁም? አለ እኛ ፎቶ አለን። ኤርሚ እናመሰግናለን፣ ግን እዛው ተላቀሱ። እኛ ያገባ ነው አሉ። ጠብቀ የነበሩት እንደ ታውቃለህ፣ ኦርቶዶክሶቹ ኤርሚ ላይ ሙስሊሞቹ እንዲዞሩበት። እንዲ ሙስሊም ያላችሁ ማን ነው? ፖለቲካ ሊሰሩ እኮ ነው። አያችሁ፣ አያችሁ፣ እኛን ለእናንተ የምንቀርበው እንዲሉ እኮ ነው። ይሄ ራሽ ምን እንዳለ ታውቃለህ? መዝሙር ያሬድ፣ መዝሙር ያሬድ ኮ ነው። በእውነት እኮ ምስኪን እኮ ነው። ከሴት ጋር እየዋለ ተበላሸ። በእውነት እምብርቱን ሁላን የታመመው አሁንማ፣ አሉባልተኛ ሰው ሆነ። እናንተ ባይገባችሁ ነው እንጂ ሙስሊሞች ኤርሚ የዮሐድን ፎቶ ለሙስሊሞች እንሰጣለን ሲል እኮ ገዳይ ናችሁ፣ አራጅ ናችሁ እያለ እኮ ነው። ይህንን እኮ ቀደም ያሉት እነሱ ናቸው። ቢሉ እንኳን ኤርሚያስ እንደዛ ቢል እንኳን ሙስሊሞች አይደነቁ። ምክንያቱም ይህንን ያስተማሯቸው ኦርቶዶክሶች ናቸው። ለፕሮቴስታንቶች አህያ የዋለች ላም ፈስ ስተምራ ትመጣለች ነው አንደኛ ግድ አይሰጣቸውም ሁለተኛ ቢሉ እንኳን ፕሮቴስታንቶች ይህንን አሉ ብለው የሚጨነቁ አይደሉም ሙስሊሞች ግን ምንድን ነው መሰለክ በቃ አርዱን አይነት ነው በቃ አሁን ደግሞ ፕሮቴስታንቱ ላይ ዙሩና ከእናንተ ጎንነቁምና አድኑን ከገድል ጎርፍ አድኑን ገባህ መሽጉን አይነት ነው ኦፍኮርስ ሰሙ ተናግሯል ያ አሁን ኢኮኖሚያቸው ተመትቷል ገባህ አፋቸውም ኪሳቸውም ባዶ ነው አጀንዳ የለም፣ ጊፍትም የለም የቤተ ክርስቲያኑን በረ የሚበላሸው ስለዚህ ዮሃድ ሀያ ሺህ ፎሎር እንዲያገኝ መቶ ሺህ እንዲሞላለት ገንዘብ እንዲያገኙ አጀንዳ እንዲያገኙ የነበራቸው አማራጭ ተጠቂ ሆኖ መምጣት ነው። ከዛ ደግሞ ራሳቸውን እንደ ቤተ ክርስቲያን የሚቆጥሩት እነዚህ ሰዎች መጥፎ ነገር ሲያደርጉ ሰው ቤተክርስቲያንን አይወክልም ይላሉ። ለጥቅማቸው ሲሆን ሰውና ቤተክርስቲያን አንድ ነው። እቺ ቅድስት ቤተክርስቲያን ተጎዳች፣ ተኮላሸች፣ ተጎዳች፣ አጣች፣ ነጣች፣ ገረጣች ይሏቸዋል። ስለዚህ ማህበራዊ ሚዲያ ላይ የመጨረሻ የሞተ ሳይኮሎጂ ያላቸው መናበብ የማይችሉ የሚናገሩትን የማያውቁ የሞቱ ሰዎች ቢኖሩ ኦርቶዶክስ ክርስቲያኖች ናቸው። ሁሉንም ማለት አይደለም፣ ባለአእምሮ አስተዋዮች አሉ። እንዳለ ግን ሰባ አምስት ፐርሰንቶች የበሰበሱ ናቸው። አምሯቸው እንዳለ የሚያስበው ብልጥ እንደሆኑ ነው። እንዳለ ብልጥ ልክ እንደ ተጎጂ የሞኝ ብልጥ ናቸው። በነገር ላይ አምራር ችግር አለባቸው። የአስተምሮ ችግር፣ የአካሄድ ችግር አለባቸው። ፖለቲካ እንኳን መስራት አይችሉም። ሆዳም ሰው እችን ብናገር ስንት አበባ ገኛሉ ብሎ ነው የሚያውረው። ታቃልክ? ትክክል እችን ብናገር ስንት ሰው ቤት ይመጣል ብሎ ነው የሚያስቡት እንጂ የዮሐድን ፎቶ ኤርሚ እና ዮኒ ለሙስሊሞች እንሰጣለን አለ ተብሎ ሙስሊሞች ከኤርሚ ጋር የሚጣሉ መስሏቸው ሆነ። የእውነት ይሄን ያህል መሀይም ናቸውን? እንዲ ነው ያልኩት። ሙስሊሞች ሊገሉ እናድኑ ሲሉ የነበሩ እራሳቸው አይደሉ እንዴ ትናንት? በእውነት ይህ ምን ያህል መሀይም እንደሆኑ ነው የሚያሳይ። ሁለተኛ አጫጫሁት በቃ፣ እሱ አልፈልግም አለ ይሁድ፣ በቃ ተውን ያልፈልግም፣ እንዲህ አይነት ነገር ሲል አንተውም። ምክንያቱም እነሱ ከገድል ማምለጫቸው ነው። ከገድል ማምለጫቸው ነው። ከኤርሚያስ የገድል ጦር ማምለጫቸው ብቸኛ መንገድ ይህ ስለሆነ ነው። ግን የትም አትደበቁም። ከኤርሚያስ መደበቅ አይቻልም። በገድል ዙሪያ ሙስሊሞች ቦታ አልሰጡትም። ማይ አጀንዳቸው። ሙስሊሞች ከፕሮቴስታንት ጋር የሚነጋገሩት ጊዜም የላቸውም፣ ትርፍታይምም የላቸውም። ስለዚህ እናንተ ቤታችሁ ቁጭ ብላችሁ እያለቀሳችሁ፣ በኋላ ወንጌላ አማኞች ወንጌላችሁን ይሰብካሉ፣ ሙስሊሞች እስልምናቸውን ይሰብካሉ። እናንተ ጊሳችሁን አደልቡ። ራበኝ፣ ጠማኝ፣ ተሳደድኩ፣ ተባረርኩ፣ ወደኩ፣ ተነሳው በሉ። ግን አእምሮ ያለው ኦርቶዶክስ ክርስቲያን ሊያስተውል የሚገባው ነገር ፖለቲካ እየተሰራባችሁ ነው፣ መጠቀሚያ እያደረጓችሁ ነው። የቤተክርስቲያን በር ሲያልቅ የውሃድ የውሃድ ሲያልቅ ማማዬ፣ ማማዬ ሲያልቅ እፎይ፣ እፎይ ሲያልቅ ጋ አዲስ እያሉ በቃ እንደዚህ ናቸው የሚቀጥሉት ማለት ነው። ከዚህ የተለየ ምንም ከወጥ ቤት ሽንት ቤት ነው ታሪካቸው። ኦርቶዶክስ ክርስቲያኖች ከወጥ ቤት ሽንት ቤት ሌላ ታሪክ የላቸው። ሰው ዳነ ሰው አልዳነ ሰው መጣ ሰው አልመጣ ጥያቄ ተመለስ መመለስ አለበት። ጥያቄ መመለስ አያሳስባቸው። የመጡበት አላማ ስራ ስለሆነ ማህበራዊ ሚዲያ ላይ የኦርቶዶክስ ክርስቲያኖች ንጽጽር ለነሱ የገቢ ምንጭ ነው። ቲፎዞ ነው። ገንዘብ ማግኛ መንገድ ነው። እድል ቀንቷቸው የፈረሰ ቤተክርስቲያን ካለ በሱ ይበላሉ፣ ከሌላቸው ደግሞ እራሳቸውን አፍርሰ ይበላሉ። ሌላ ምንም የሚያደርጉት ነገር የላቸውም። ገባክ ሰው? ስለዚህ የመጡበት አላማ ስለሆነ ሙስሊምም ፕሮቴስታንትም ሊገባው የሚገባው ኦርቶዶክስ ክርስቲያኖች የመጡበት ወደ ማህበራዊ ሚዲያ ሰውን ለማዳን አይደለም። በድህነት ዙሪያ ይሰራል ተብሎ ከታመነ አኬ ብቻ ነው የሚሰራው። ሰው ቢድን ደስ ይለዋል ተብሎ ወንጌል ቢሰብክ ተብሎ ሊታሰብ ከቻለ አኬ ነው ያለው፣ አንድ አኬ ነው ያለው። የቤተ ክርስቲያናን አስተምሮ ለማህበራዊ ምድር ላሉ ሰዎች ያስተጋባል፣ ይናገራል ተብሎ ቢገመት ሌላ ዲያቆን ዘማርያም ነው ያለው። የቀሩት እንዳለ ከእጅ አይሻል ዶማ ናቸው። ተዛዝለው ነው የሚሄዱት። ሆዳቸው ነው አምላካቸው። ስለዚህ ድንገት ብድግ ብለው ካለቀሱ መንቃት ያለባችሁ ወይ ኪሳቸው ወይ አፋቸው ባዶ ነው በቤታቸው እንኳን ስለተነሳው ገድል መልሳችሁ አይሰጡም እኮ ምን ያህል የሞቱ እንደሆነ የምታውቀው ኤርሚያስ ቤት መሄድ ቢያቀታቸው ቤታቸው ቁጭ ብለው የሚነሱትን ገድል ምላሽ መስጠት እንኳን አቅም የላቸውም ግድ ስለማይሰጣቸው ማለት ነው መልስም ስለሌለ ነው አዎ ስለዚህ በመጽሐፍ ቅዱስ ብቻ ብለን እኛ እናምንም የምትለዋን ነገር እስከምታስተካክሉ ድረስ ገድል ገዳይ ነው እስከምትሉ ድረስ ወንጌል አማኞች አይፋቷችሁ። እሳት ላይ ነው እኮ ያላችሁት። ወዴት የማመልጣ ትችሉ? ማህበራዊ ሚዲያ ላይ ገና አልገባችሁ። ማህበራዊ ሚዲያ በአሽሙርና በአድመኝነት በጩኸትና በለቅሶ ማምለጥ የምትችሉ ሁለት ቀን ብታመልጡ ነው። በሶስተኛው ቀን እጃቸው ነው የምትወድቁት። የውሃድ አጀንዳ አራት ቀን ቢሆን ከዛ በላይ የውሃድ አጀንዳ መሆን አይችልም። ስለዚህ መዝሙር ላይ ደግሞ ትንሽ ቆይተ ከተራራ ውደቃ አሉ አንተ እለዚህ ነው የምታደረጉት። ትንሽ ወጌታችሁ ደግሞ ጋዲሳ ተሰበር፣ እዮብዘ ሚካኤል ደግሞ ራስን አጥፋሉ። ሌላ ማላጭ የላችሁ። ራሳችሁ ላይ ግፍ ካልሰራችሁ በቀር ማምለጣችሁሉም። ከዚህ ማህበራዊ ሚዲያ መጋፈጥ መቻል አለባችሁ። ትናንትና ከቁጭ ብላችሁ ከቤተ ክርስቲያን ከመጣ ልጅ ከኤርሚ ጋር ከነበረው ዲያቆንጋ ኮ መግባባት የከበዳችሁ ሰው ናችሁ። አልቻለም እሱ ኤርሚያስ ቤት እንዳይሄድ ፖለቲካ ሰራችሁበት። እናንተ ናምኖ እሱ ቪዲዮ ሰራ። ከዛ አዋረዳችሁ። ያለ ማርያም አማላጅነት አለም አትድንም ብሎ ቪዲዮ ሰራ። አዋረዳችሁ። ሲያዋረዳችሁ መልሳችሁ ምስዋት አደረጋችሁት ወንድማችሁን። ጭራሽ እውቀቱ ለተፈተነ ታቃለክ ምን ተምረሃል ተባለ። ና ተናገር ተባለ። ለጎኑ ለምን አዋረዳችኋ? ቪዲዮ ሰርቶ ቪዲዮም ፕራይቬት አደርግ አሉት። ግን እሳት የሆኑ ጴንጤዎች አወርደውት ነበር፣ ታውቃለህ። ቪዲዮው አሁን እንዳለ ቲክቶክ ላይ ተለቋል። ስለዚህ ለሙስሊም ፕሮቴስታንትም ሆነ ኦርቶዶክስ አንድ ነው። ምክንያቱም በአንድ ወቅት አንድ ላይ ስለሰራችሁ ማለት ነው። እኛ በክርስቶስ አንድ ነን ብላችሁ ጴንጤዎች ቀሚሳችሁን ስጡን ብላችሁ በጴንጤ ቀሚስ ተንጠልጥላችሁ ነው ንጽጽር ያለፋችሁት። ጴንጤዎች ግን በቃ አሁን ይበቃል፣ ከሙስሊም ታድገናችኋል፣ ወንጌል አስተምራናችኋል፣ አሁን መጽሐፍ ቅዱስ ማንበብ ጀምራችኋል። እኛ ገድል ስለማንቀበል የማንቀበልበት ዋና ምክንያት ስላለን ገድል ገዳይ ስለሆነ የወንጌል እንቅፋት ስለሆነ ወደ ገድል ፊታችንን አዙረናል ሲሏችሁ፣ እየየ የሙስሊም ቀሚስ ይዛችሁ፣ ሙስሊሞቹ ደግሞ የራሳችሁ ጉዳይ ሂዱ፣ እዛው ተላቀሱ፣ አያገባንም አሏችሁ። አሁን ምን ልታደርጉ ነው? እናንተ ኮ ማለት መሃይም እንደሆነ